ሀይሚ በአዲስ ነገር መጥታለች። ኢንስታግራም ላይ ነው ያየሁት፣ ቪዲዮ ማለት ነው። ሸግዬ ብላለች ማለት ነው እና ሸግዬ ሆናለች፣ አዋሳ ሄደች በኋላ ማለት ነው። ቤተሰብ ሰላም ሰላም፣ እንዴት ናችሁ? ውድ የማርታ ኢትዮ ቤተሰቦች ሁሉ ሰላም፣ ሁሉ መልካም። እኔ በጣም ደህና ነኝ። ማነው እንደ እኔ ሀይሚ የናፈቃችሁ ሰዎች አላችሁ? እስቲ በጣም እኔ ናፈቀችኝ። እችን የመሰለችን ቦጥጥላ ፈረንጅ፣ አረኔ፣ አረኔ፣ አረኔ፣ አረኔ፣ አረኔ፣ የእውነትም ሸግዬ ሸግዬ ሸጊቱ የሴትን መቤቱ እያለች እየዘፈነች ነው። ሸግዬ ሆናለች ማለት ነው። አዋሳኬች ኋላ ማለት ነው። ውበቷ በቃ በጣም ነው ያማረባት ማለት ነው። እና እንደዚህ ማማር ምንድን ነው ሚስጥሩን፣ ወይንስ ምንድን ነው? ምንድን ነው? ምንድን ነው? ምንድን ነው? እንደዚህ ውበት ድፍት ያደረግብህ የጋሽ ልጅ ቅመሟ ማለት ነው። እና መስቀሏ እንዴት አባቱን የሚያምረው ማለት ነው። መስቀልሽ በጣም ነው የሚያምረው። ሀይሚሻን ይፈቅር ማለት ነው እና የኔ ድምቀት የኔ የልብ ካውያ በጣም ይናፈቅሽ ነው ማለት ነው። እውነት በጣም ተናፍቀሻል። ሚሻል ቶሎ እኔ የለን ቶሎ ተመለሽ። ብሩክ የውልን ከነገ እንዳታሳልፍ ቶሎ እንድትመለስ አድርግልን። በህግ በህግ ብልናል። አለሷ ዩቱብ ራሱ አይደምቅም ያለሷ ምንም ነገር ሶሻል ሚዲያ ደስ አይልም። እሷ ብቻ ትኑር። የእውነት በጣም በጣም ነው የሚደብረው፣ ማለት ነው ኦልሬዲ። ዛሬ ዛሬ የሚመጡ አይመስለኝም ብሩክና ሄሜ ብዬ አስባለሁ። ማለት ለምን ትናንት የተለቀቁ የትናንት ቪዲዮ ከትናንት ወዲያ ነው ሊሰናቦ ቦይ የተሰራው ቪዲዮ ነው ማለት ነው። እና እንጃ አላቅም፣ ግን በጣም ናፍቀሽናል ሀይሚሻዬ ማለት ነው። በጣም በጣም ተናፍቀሻል። ዛሬ ነይ፣ ዛሬ ፏብለሽ ነይ። ዛሬ ባትመጪ ገደልኩሽ ገደልኩሽ እላለሁ። ለምን እንደንምገልሽ ግን ዛሬ ነው። ፕሊስ! ኦኬ። ግን አምሮብሻል፣ የእውነት ለመናገር በጣም ነው ያማረብሽ። ሰርግ በጣም አሳምሮሻል ሸግዬ ሸጌቱ የሴትም እንዴት ነበር የሚለው? ሸግዬ ሸጌቱ የሴትም ቤቱ ከመልክም አንደኛ መከመልካሜቱ የቀሚስሽ ጥለት ብዙ ነው አይነቱ፣ የንቺስ የብቻው ነው ጠላትሽ መብዛቱ። አይ በዛም አንቺንማ የሚጠላ ሰው ሴጣን ካልሆነ በስተቀር ሀይንሻል፣ ማንም ሊጠላሽ አይችልም። ይሄ ትክክል ነው ማለት ማንም ሊጠላሽ አይችልም። ለምን እንቺ ሰውሌ ማደርሺ ልጅ ጸባይ ሰናይ ነው። ከብሩኬ ጋር ብቻ የምትዳረቂ እናንተ ሁለታችሁ ያምርባችኋል። የስራው ባህሪ ነው መዳረቅ ምን ማለትም ዛ ሴት በቃ ያምራል ግን እንቺ፣ ሰው የምደር የምደርሽ ሰው አይደለሽም። ጸባይ ሰናይነሽ፣ ቆንጆ ይነሽ፣ መልካም ሰውነሽ እና የኔ ማር ቶሎ ተመለሽልን ነው የምልሽ። እና በጣም ናፍቀሽናለ። ሰርግስ እንዴት ነበረ? ሙሽሪት አልተጠለፍሽብንም? ያው አርት ላልተጠለፍሽ ነው። ያው ቲክቶክ ላይ ያየ ነው ይህን ቪዲዮ ማለት ነውና፣ ቲክቶክ ላይ አደለም ያየሁትን ኢንስታግራም ስቶሪ ላይ አርግታን ያየትእና ያየትና እስቲ ገባ ብዬ ድምቀቷ ዛሬ ምን ለጥፋለች ምናምን ብዬ ነበረ ማለት ነውና ሳየው ሸግዬ ሸጌቶ የሴያተማ ቤት ነው ብላልኛለች ማለት ነው። እና ለቡርኬ እኮ ነው የዘፈነችው። ከሴትም አንደኛ መልካም እውነት ነው። ለቡርኬ ከሴትም አንደኛ ነች። ይገባሻል ይገባሻል ማለት ነው። ባይገባሽ ነበር የሚገርመኝ። ደግሞ በጣም የወፈረች፣ በጣም ተስማምቷታል። ለቡታጅራ ስማምቦል ለምን በቃ ቡታጅራ ትኖሩ የእውነት። ለምን ግን አሁን እኮ ቡታጅራ ለመመላለስ እኮ አሁን ቡርኬ መኪና ስላለው ማለት ነው። ቶሎ ቶሎ ነው የሚሄዱት ፋሚሊ ለመጠየቅ ሜይ ቢ በሳምንት ራሱ ቶሎ ቶሎ ሊሄዱ ይችላሉ። በሳምንት ቅዳሜ ቅዳሜ ራሱ ሄደው ነዳጅ ብቻ ሞልቶ ደረስ ብሎ መለስ እሞሼን አይተው ጋሼን አይተው መልስ ይላሉ ማለት ነው። ቶሎ ከዛ ደግሞ ሜቢ ራሱ ክላስ ካላቸው አርብ ሄዱና አርብ አድረው ቅዳሜ እሑድ ከሰዓት ላይ ማታ ላይ ይመልሳሉ ማለት ነው። መኪና ካለ ምንም ሽግር የለም። ነጁ አለ፣ ሾፌሩ አለ ሚሻይ ቆንጆ ባይ